የአማራ ልማት ማህበር አልማ የትምህርት ቤቶችን ገጽታ ለማሻሻል እየሰራ እንደሚገኝ የደቡብ ጎንደር ዞን አልማ ልማት ጽፈት ቤት ዳይሬክተር አቶ ወርቁ መርሻ ገለጹ። የደቡብ ጎንደር ዞን አልማ ልማት ጽፈት ቤት ማህበረሰቡን በማስተባበር በደብረ ታቦር ከተማ አስተዳደር በ175 ሚሊዮን ብር ያሰራቸውን የዶክተር አምባቸው መኮንን መታሰቢያ ትምህርት ቤትና በጋፋት አጠቃላይ አንደኛ ደረጃ ትምህርት ቤት ደግሞ የመማሪያ ክፍል ህንፃዎችን አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የደብረ ታቦር ከተማ አስተዳደር ከንቲባቱ ደሴ መኮንን እንደተናገሩት ትምህርት ትውልድን ለመገንባትና ከድህነት ለመውጣት ቁልፍ መሳሪያ መሆኑን አንስተው ትምህርትን በአግባቡ ለማስኬድ ደግሞ የትምህርት ቤቶች ገጽታ ለማሻሻል እንደሚያስፈልግ ጠቁመው አልማ ማህበረሰቡን እያስተባበረ በከተማ አስተዳደር ያሉትን ትምህርት ቤቶች ገጽታ ለማስተካከል እየሰራ ያለው ስራ ይበል የሚያሰኝ መሆኑን ገልጸዋል። አልማን ጨምሮ በጎ አሳቢ ግለሰቦች የትምህርት ቤቶችን ገጽታ ለማሻሻል እየሰሩት ያለው ስራ ለሌሎች ድርጅቶች፣ ተቋማትና ግለሰቦች አርአያነት ያለው ተግባርና የሚያነሳሳ መሆኑን ተናግረው የትምህርት ቤቶችን ገጽታ በሚጠበቀው ልክ ለማድረግ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ባለሀብቶችና ማህበረሰቡ አልማን ማገዝና መደገፍ እንዳለባቸውም መልእክት አስተላልፈዋል። ከማንም በላይ ደግሞ ትምህርት ላይ ትኩረት አድርጎ መስራት አገርን ወደፊት የመገንባት ጉዳይ ነው። የትኛውም አገር ሊገነባ የሚችለው በአስተሳሰብ ነው። አስተሳሰብ ደግሞ ወደ ተሻለ ለመምጣት የሚችለው በትምህርት ስራ ነው። ስለዚህ ይህን ተገንዝቦ የጋራ ርብርብ ማድረግ፣ የመማር ማስተማር ስራ ውጤታማ እንዲሆን ማድረግ የጋራ የማህበረሰቡ የአመራሩ እና መንግስታዊ ያሉ ድርጅቶችን የጋራ ጥምር ወይም ቅንጅት የሚጠይቅ ነው። በዚህ መሰረት ከተማችን ወስደን ስናይ በቅርብ ዓመታት ሰላም በሌለበት ጊዜም ቆማን የአካባቢው ማህበረሰብ ከአካባቢው ያሉ የዩኒቨርሲቲ ምሁራኖችና የኮሌጅ ምሁራኖች በየትምህርት ቤቱ ያሉ መምህራኖች በጋራና በጥምረት ትምህርት ላይ ውጤት ማንጣት አለበት፣ የገጠመንን ስብራት መሻገር አለብን በሚል አስተሳሰብ ሰፊ ስራ ሰርተዋል። እኔ በእርግጠኝነት ይህን የሰሩ በተለይ የመማር ማስተማር ስራ ውጤታማ እንዲሆን ሌት ተቀን የሰሩ መምህራኖችን የዩኒቨርስቲ ኮሌጅ እና የኛ ከከተማ አስተዳደር ውስጥ ያለው መምህራን በየትኛውም መድረክ ሳላመሰግን አላለም። ይሄ የእነሱ ጥረት በዚህ አመት በከተማችን የተሻለ ውጤት እንዲመጣ ሆኖ ነው። በተለያየ መንገድ ባደረጉት ድጋፍ በተለይ በዚህ አመት የስድስተኛ የስምንተኛ ና የአስራ ሁለተኛ ክፍል የተሻለ ውጤት ክልላዊና ሀገራዊ ፈተናው የተሻለ ውጤት እንዲመጣ በተደረገ ሪርር የመጣው ውጤትም ምንም እንኳን ሲታይ ዝቅ ያለ ነው ቢባል በአገር ደረጃ ካለው ሲመዘግን የተሻለ ውጤት ነው የመጣው። ይህ ትምህርት ቤት አንጋፋ ትምህርት ቤት ነው። ስለዚህ እኒ ትምህርት ቤቶች የመማራ ክላሶች መጠገን፣ ማሻሻል የግድ ነው የሚሆነው። ይሄ ደግሞ በመንግስት ወይም በአንድ አካል ብቻ ሳይሆን ሰፊ ርብር የሚጠይቅ ነው። የጋራ አድርገን የምንሰራበት ሁኔታ ይፈጠራል ብዬ አስባለሁ። የደብረታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ እየበሩ አምሮ እንደገለጹት በከተማ አስተዳደሩ ያሉትን ትምህርት ቤቶች ደረጃ ለማሻሻል አልማ ማህበረሰቡን በማስተባበር እየሰራ ያለው ስራ የሚደነቅ መሆኑን ጠቁመው በአምስት ትምህርት ቤቶች ላይ የመማሪያ ክፍሎችን መገንባቱን ጠቅሰው የከተማዋ ሴፍቲ ኔት ፕሮግራም ከአልማ ጋር በመተባበር የመማሪያ ክፍሎችን እየሰራ ይገኛል ብለዋል። በየትምህርት ቤቱ የተሰሩትንና በመሰራት ላይ የሚገኙት የመማሪያ ክፍሎች የመማር ማስተማር ስራ በአግባቡ ለማስኬድና የትምህርት ጥራትን ለማረጋገጥ ትልቅ አስተዋጽኦ እንደሚያበረክቱም ገልጸው፣ አልማ ስራዎችን በሚፈለገው መንገድ እንዲሰራ ለማድረግ ሁሉም አካል ማገዝና መደገፍ እንዳለበት አስገንዝበው፣ ትምህርት ትውልድን ለመገንባትና ሀገርን ወደ እድገት ለመውሰድ ትልቅ ፋይዳ ያለው በመሆኑ ሁላችንም ትምህርት ላይ መስራት አለብን ብለዋል። አልማ በተለይ ደግሞ ትምህርት ቤቶች የደረጃ በታች ያለ ትምህርት ቤቶች ለማሻሻል ከአመታት በፊት በጣም በልዩ ሁኔታ እየሰራ ነው ያለ። ይህንን ስራውን አጠናክሮ እየቀጠለ ነው ያለ። እንደ ደብረታቦር ከተማ አስተዳደርም ባሉ ትምህርት ቤቶች በአንደኛ ደረጃ፣ በሁለተኛ ደረጃ ትምህርት ቤቶችም ማህበረሰቡንም በማስተባበር ሌሎች ፕሮጀክቶችንም ወደዚሁ እንዲገቡ በማድረግ ወደ ትምህርት ቤቶች ገጽታ ማሻሻል ስራዎችን እየሰራ ያለ ነው ማለት ነው። እንግዲህ የዚህ አካል ነው ዛሬም በከተማችን በሚገኙ አምስት ትምህርት ቤቶች ላይ ግንባታዎች እየተካሄዱ ነው። እነዚህን ግንባታዎች በማስተባበር ደረጃ ማህበረሰቡ ገንዘብ እንዲያዋጣ በማስተባበር ደረጃ፣ አጠቃላይ የመንግስት ሰራተኛው ከዚህ በፊት አባል ሆኖ ሲከፍል ከነበረው ገንዘብ ተጨማሪ ገንዘብ እንዲከፍል በማድረግና አሁንም ደግሞ ተጨማሪ አባል ደግሞ እንዲፈራ እየተደረገ ያለበት ሁኔታ የትምህርት ቤቶቹን ገጽታ ለማሻሻል ስለሆነ በዚህ አግባብ አልማ ስራዎችን እየሰራ ያለነው ማለት ነው። የዚህ አካል የሆኑትን ከዚህ በፊት ተገንብተው አሁን ስራ ያስጀመርናቸው ናቸው ትምህርት ቤቶች አሉ። ዛሬ የምንርቀው አካል ነው ዶክተር አምባቸው መታሰቢያ አንዳንደኛ ደረጃ ትምህርት ቤት ከአንድ እስከ ስድስተኛ፣ ደብረታቦር ሁለተኛ ደረጃ ትምህርት ቤት አንድ ደረጃውን የጠበቀ ቤተመጻህፍትና ጋፋት አንደኛና መካከለኛ ደረጃ ትምህርት ቤት ደግሞ ባራራት መማሪያ ክፍል አንድ ብሎክ ተገንብቶ ዛሬ በይፋ እየተመረቀ ያለበት ሁኔታ ነው ማለት ነው። ጥሩ አልማ በዚህ ደረጃ ያንበሳውን ድርሻ ይውሰድ እንጂ በማስተባበር ደረጃ ሌሎች ፕሮጀክቶችም አጠቃላይ ማህበረሰቡ ትምህርት ቤቶችን በደንብ በማስተባበር ገጽታቸው እንዲሻሻል ካልተደረገ ልጆች በጣም በእጅግ በተጎሳቆሉ ትምህርት ቤቶች ነው እየተማሩ ያለ። በዚህ እየተማሩ ደግሞ የትምህርት ጥራትን ማምጣት ደግሞ የሚታሰብ ነገር አይደለም። ስለዚህ ማንኛውም የትምህርት ላይ ትውልድ ላይ የመስራት ፍላጎት ያለው ፍላጎት ያለው ብቻ ሳይሆን ግዴታው ነው ነገራችን ላይ እና ፕሮጀክቶች የተለያዩ ፕሮጀክቶችም ትምህርት ቤቶች ላይ የመማሪያ ክፍሎችን በመቀየር አጠቃላይ ገጽታቸውን በመቀየር እና ሌሎች የማተሪያል ድጋፍ የፈርኒቸር ድጋፎችን በማድረግ የትምህርት ጥራቱን መሻሻልም እንዲያግዙ የድርሻቸው እንዲወጡ ማሳሰብ ነው የምፈልገው። እንተባበር ነው። ለትምህርት ሁላችንም መተባበር አለብን። ለትውልድ ግንባታ መተባበር አለብን። መልካም ሀገር ነገ መረከብ የምንችለው አሁን በምንገነባው ትውልድ ነውና ትውልድ ግንባታ ላይ ማንኛውም አካል ትብብር ማንኛውም ሃይማኖት፣ ፖለቲካ፣ ጾታ ምንም የሚለየው አይደለም የትምህርት ጉዳይ እና ማንኛውም አካል ትብብር አድርጎ እንድንተጋገዝ እንዲያግዝ ሕጻናቶች እንዲወጡ እንዲያደርግ ነው መልእክት የማስተላለፍ የምፈልግ። የደቡብ ጎንደር ዞን አልማ ጽሕፈት ቤት ዳይሬክተር አቶ ወርቁ መርሻ እንደተናገሩት አሁን ያሉት አብዛኞቹ ትምህርት ቤቶች ከደረጃ በታች በመሆናቸው የልማት ማህበሩ የትምህርት ቤቶችን ገጽታ ለማሻሻል እየሰራ እንደሚገኝ ገልጸው በከተማ አስተዳደሩ ተሰርተው የተጠናቀቁትን መማሪያ ክፍሎች ማስመረቁንና በመሰራት ላይ ያሉትን ደግሞ ለማፋጠን ማህበረሰቡ እንዲነቃቃ ምልከታ ተደርጓል ብለዋል። በርካታ የማህበረሰብ ክፍል የልማት ማህበሩን በሚችለው መንገድ እያገዘና እየደገፈ መሆኑንም ጠቅሰው የንግዱ ማህበረሰብ ተሳትፎ ግን ከዚህ ግባ የሚባል ባለመሆኑ በቀጣዩ በትኩረት ይዞ መስራት እንደሚገባ ማስገንዝበው አልማ የሚሰራቸውን ዘርፈ ብዙ ስራዎች በሚፈለገው መንገድ ለማስኬድ ሁላችንም በምንችለው አግባብ ማገዝና መደገፍ አለብን ብለዋል። ይህ ጋፋ ትምህርት ቤት አጠቃላይ ከአልማና ከማህበረሰቡ 175 ሚሊዮን ብር ወጥቶባቸው የተገነቡ ትልልቅ ፕሮጀክቶች ናቸው ማለት ነው። እነዚህ መገንባታቸው እንዳለ ሆኖ ዋናው ነገር ግን ፕሮጀክቶችን በሶስት ወር የመፈጸም ትልቅ አስተማሪ የሆነ ነገር የወሰንበት እንደሆነ ሁላችሁም አይታችሁታልና ይህን ላስተባበራችሁ በጣም ነው የምናመሰግነው። እዚህ ጋር የተገኛችሁ እንግዲህ የደብረ ታቦር ዩኒቨርሲቲ ከፍተኛ አመራሮች አላችሁ፣ ምክትል ፕሬዚዳንቶች አላችሁ፣ የክፍለ ከተማ ስራ አስፈጻሚዎች አሉ፣ አመራሮች አሉ፣ የቀበሌ አመራሮች አሉ፣ አጠቃላይ የዚህ አካባቢ ህዝብ። እዚህ ዛሬ ካደረግነው ጉብኝት የምንማራው ቅድም እንዳልኩት አንደኛ በአጭር ጊዜ ፕሮጀክት መፈጸም ነው። ሁለተኛው ነገር ደግሞ ደብረ ታቦር ከተማ ትልቅ ከተማ ነው እንደ ስሙ ግን ደግሞ ትምህርት ቤቶቻችን ስናየው የዛሬው ጉብኝት ዋና ዓላማው የተገነቡትን ማስመረቅ ሳይሆን ትምህርት ቤቶቹ ምን አይነት አደጋ ላይ እንደሆኑ፣ እየፈረሱ እንደሆኑ ይህን የመሰለ ትውልድ እያለ እየፈረሱ እንደሆነ ያየንበት ሁኔታ አለና ከዚህ ትምህርት ወስደን መተጋገዝ አልማም ከእናንተ ከጎናችሁ ነው ከተማ አስተዳደሩም ዩኒቨርሲቲውም ሆስፒታሉም ኮሌጆች የመንግስት አመራሮች ተባብረን ብዙ መስራት እንችላለን፣ የሚለውን ሀሳብ ሰጥቼ እኔ በቀጣይም ቢሆን አብረን መስራት ከቻልን ትምህርት ቤቶቹን መቀየር እንችላለን። እንግዲህ ሁላችሁም እንደምታውቁት ቅድም የጎበኘነው ትምህርት ቤት ቀጭን መስክ ላይ የጎበኘነው ትምህርት ቤት እንደገና አላየነውም እንጂ ገብርዬ ትምህርት ቤት፣ ጋፋት ትምህርት ቤት፣ ታቦር ትምህርት ቤት እነዚያውን በሶስት ወር እየተሰሩ ያሉ ፕሮጀክቶች ናቸውና በደንብ አብረን መስራት አለብን። እንግዲህ እንደ አልማ ደቡብ ጎንደር በ2017 አቅዶችን አቅዶ ከ13 ሚሊዮን ብር በላይ በመሰብሰብ የዞኑን ህዝብ እያገለገለ የመሰረተ ልማት ጥያቄዎችን ጋፕ እየሞላ ያለ ትልቅ ማህበር ነው። 25 ብሎክ ፕሮጀክቶችን ማጠናቀቅ ችሏል። በዚህ ፈተና ወቅት በጣም ከባድ ነው። በዚህ አመትም ከአራት መቶ ሚሊዮን ብር በላይ በዚህ ዞን ደብረታቦርን ጨምሮ ማለት ነው አራት መቶ ሚሊዮን ብር በላይ አቅደን እሱን ለመሰብሰብ ሀብቱን ለመሰብሰብ እየሰራን ነው። ከሰማንያ በላይ ፕሮጀክቶችን ለማጠናቀቅም እየሰራ እንደሆነ ሁላችንም መያዝ አለብን። ስለዚህ ይህ ከሆነ ደግሞ ከዚህ ማህበረሰብ ከዚህ አመራር ምን ይጠበቃል የሚለውን አጭር ለማለት ደብረታቦር ቅድም እንዳልኩት ትልቅ ከተማ ነው። በዚህ አመትም 15 ሚሊዮን ብር እንሰበስባለን ብለን አቅደናል። ስለዚህ ይህን እቅዳችን ለመፈጸም ሁላችንም በርተን መስራት አለብን። በደብረታቦር ከተማ አስተዳደር በአልማና በማህበረሰቡ የተሰራው የዶክተር አምባቸው መኮንን መታሰቢያ ትምህርት ቤት በልማት ኮሚቴነት ያገለገሉት አቶ ዘዝ ደምሴና መምህር ጋሻው ከሰተ በሰጡት አስተያየት ቀደም ሲል በአካባቢያቸው ትምህርት ቤት ባለመኖሩ ምክንያት ተማሪዎች ራቅ ወዳለ ትምህርት ቤት ሄደው ይማሩ ስለነበር ለተለያየ ችግር ይጋለጡ እንደነበር አውስተው፣ አሁን ግን አልማና ማህበረሰቡ ትምህርት ቤት ሰርተው ለአገልግሎት በማብቃታቸው ተማሪዎች በቅርብ ትምህርታቸው እንዲማሩ ምቹ ሁኔታ ተፈጥሯል ብለዋል። አልማ የትምህርት ቤቶችን ገጽታ ለመቀየር እየሰራ ያለው ስራ የሚያስመሰግን መሆኑም ተናግረው ሁላችንም በምንችለው አግባብ ማገዝና መደገፍ አለብን ብለዋል። እኔ ዘዝ ደምስ ይባላለሁ። የቀበሌ ስገረ ስድስት ወይም አፄ ገላውዲዮስ ቀበሌ ነዋሪ ነው። በአጭሩ ይህ ትምህርት ቤት በመከፈቱ የእኛ አካባቢ ማህበረሰብ ልጆች አስፋልት አቋርጠው ነበር የሚሄዱት፣ ወይም ደግሞ ራቅ ያለን እና የቱማርያም ትምህርት ቤት ነበር የሚሄዱት። ያ ችግር በስፋት ታርሞልናል፣ ተስተካክሏል። የአካባቢው አካባቢው ሰው ደግሞ የማይማሩ ህጻናት የነበሩትን በቅርብ ማስተማር የማይችሉ መዋለ ህጻናት ምናምን አሻግረው መውሰድ ያቃታቸው እዚሁ አካባቢ ተከፍቶላቸው ኪንደር ጋርደኑም ተቋቁሟል። መደበኛውም ትምህርት ስለሆነ ብዙ ተማሪዎች ወደ ትምህርት ቤት እንዲመጡ ሆኗል። እና ከፍተኛ አስተዋጽኦ ነው ያደረገው ለመማር ማስተማሩ። ለአካባቢው መበልጸግ ከፍተኛ አስተዋጽኦ ያደረገ ትምህርት ቤት ነው። በዋናነት ለትምህርት ቤቱ ከፍተኛውን አስተዋጽኦ ያደረገው አልማ ነው። የማይካል ነገር ነው። በበጀት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ብዙ ትግል አድርጓል። ከዚህ በኋላ ግን አልማ ህብረተሰቡን በማስተባበር ማህበረሰቡን በማስተባበር አደረጃጀት በመፍጠር የግንባታ ኮሚቴ ከህብረተሰቡ በማስመረጥ ያ ኮሚቴ ህብረተሰቡን በማስተባበር እያንዳንዱ በነፍስ ወከፍ ዝቅተኛው ወደ አራት መቶ ብር ከፍተኛው ደግሞ እስከ አንድ ሺ አምስት መቶ ብር እያዋጣ እያሰባሰበ የቀሩ ስራዎች እንዲጠናቀቁ አድርጓል። መሬቱም አልተደላደለም ነበር፣ በጣም ሰፊ ገደላማ እና ለትምህርት መማር ማስተማር ምቹ አልነበረም። ከከተማ ከደቡብ መምሪያ ከተማ ትራንስፖርት ዶዘር በመከራየት ከ300 ሺህ ብር በላይ ወጭ በማድረግ ማደላደል ጥረት ተደርጓል። ህብረተሰቡም ችግኝ በመትከል አጥር በማጥር እንደምታየው ይህ አጥር አውደ ግቢው ባህጠር ያጠረው ማህበረሰቡ ነው። በራሱ በጉልበት በማቴሪያል ቀበሌውን በማስተባበር ቀበሌውን በማገዝ በአጠቃላይ ትምህርት ቤቱን ለልማት ለመዋልና በአጭር ጊዜ ወደ ትምህርት ስራ ለማስገባት የአካባቢው ማህበረሰብ በቀላሉ የሚገመት ሳይሆን በከባድ ሁኔታ አስተዋጽኦ አድርጓል። መመር ጋሻው ከስተጠባላለው የጼ ገለውዲዎስ ክፍለ ከተማ ነዋሪ ነኝ። እሺ፣ በጣም የሚመሰገን ማህበረሰብ ነው። እድለኛም ነው አልማ ከዩኒቨርሲቲ እንደዚሁም ከቀበሌው እና ራሱ ማህበረሰቡ እኛን በመወከል በእኛ ባደረግነው እንቅስቃሴ ለፍጻሜ በቅቶ ወደ ስራ ገብቷል እና ወደፊትም ማድረግ ያለበት እንደዚሁ ከአልማ ጋር ከተለያዩ እንደዚሁ ማለት ባለድርሻ አካላት ጋር በመተባበር በመደራጀት ስራዎችን ወደፊት እያፋጠኑ የተሻለ እንዲሁም ቀርቶ እስከ ስድስት ነው አሁን ያለ እስከ ስምንትም እንዲሆንልን ነው ትልቅ ተስፋችን። አልማ ከጎናችን ሆኖ ይህንን ነገር ያስፈጽማል። ነው እንደምናየው ያጥሩ ዙሪያ ላይ አሁን እየተጠናከረ አይደለም፣ በእንጨት ነው ያለ። እነዚህ እንዲስተካከሉና በእንደዚህ አይነት ግንባታዎች የተፋጠነ እንዲሆን ክፍል ጥበት አለብን። ግንባታ ሰፋ ባለ አግባብ ያው ግንባታዎች ተጨምረው ክፍሉም በዚሁ ደረጃ ላይ እንዲያድግ ህብረተሰቡ ትልቅ ተሳትፎ ያስፈልገዋል። አልማም ከጎናችን እንደሚሆን ተስፋለን። እንደ መምህርነት ማለት ነው ትምህርት ጥራት ሊኖረው የሚችል ግንባታም ብቻም አደለ ማህበረሰብ ግንባታ ያስፈልገናል ማለት በሀሳብ ስለዚህ እዚህ በአቅራቢያ ያለውን ማህበረሰብ ለራሱ ጥቅም ሲል ከፍተኛ ርብርብ እንዲያደርግ አልማ ከጎን ሆኖ ሊያሳትፍ ይገባል ብዬ አስባለሁ። ይህ ነው ጥራትንም፣ ማቴሪያሎቹ ከውስጥ ጀምሮ ግንባታ፣ ቅድም ባልኩት አግባብ እነዚህ ተደማምረው ውጤታማ ይሆን ዘንድ የትምህርት ጥራት ፍላጎታችን እናረካ ዘንድ ይህን ስራ በጋራ መስራት አለብን። በምረቃ ስነ ስርዓቱ ላይ የትምህርት ቤቶችን ግንባታ በተለያየ መንገድ ላገዙና አስተዋጽኦ ላበረከቱ አካላት ምስጋና እናውቅና ተሰጥቷቸዋል።